ጽናት ዛሬም በጽናቶች መጥቻለሁ ማለት ነው። የዚህ ቻናል ቤተሰብ ያሉ ናችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ነባሮችም ደግሞ ላይክ እና አሳብ አስተያየት በመስጠት ጎራ ይበሉ ወደ ቤታችን ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ጽናትን ይዤላችሁ የመጣሁት ምሩ ሆስፒታል ገብታለች። ምን ሆና ነው? ምንስ ተፈጠረ? እንግዲህ ምሩ ታማ ቡና እየጠጡ ነበረ። እጣኑ ላይ የሆነ ምን እንደተጨመረበት አላቅም። ይህን ያደረገው ቅዱስ እንደሆነ ያስታውቃል። በመጀመሪያም ነግሬያችሁ ነበር ማለት ነው። አጋጣሚ ሆኖ እንግዲህ ቡና ቀርታለት ለሱም ለእንትናም ደግሞ ምሩን ማብራው ቁጭ ብላ ነበረ። እጣኑ ሸቷት እንደዚህ አድርጓታል፣ በሽተኛ አድርጓታል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ጽናትን ክፍል ሰባ ስድስትን ይዤላችሁ መጥቻለሁ። ጽናት ጽናትና ኪራ አንድ ላይ እንግዲህ ሆነው ፍቅራቸውን እያጣጠሙ ይገኛሉ። በዚህ ሰዓት እነሱም ሁለቱ ምሩና እንትና ደግሞ አንድ ላይ ነበሩ፣ ውድ ቤተሰቦች ማለት ነው። ኬራ በአሁኑ ሰዓት ላይ በጣም እንትን ብሏል ማለት ነው። ውድ ቤተሰቦች ያሉበት ሰዓት አሁን ላይ በጣም ግራ የሚያጋባ ነው ማለት ነው። ኪራና ምሩ እና ውዶቼ ጽናትን እንግዲህ እያየን ነበረ ማለት ነው። ኪራና ጽናት አንድ ላይ ናቸው ደስ በሚል ሁኔታ ማለት ነው። የምሩን እንትን ማለት ብቻ እራሳቸውን እንትን ብሏቸዋል ማለት ነው ውድ ቤተሰቦቼ። የምሩ መታመም እንግዲህ ሆስፒታል ገብታለች ምሮዬ ማለት ነው። ናሆም ራሱን ስቶ ነበር ማለት ነው እሷ እንዲህ በመሆኗ በጣም አዝኗል ይሄን ያደረገውም ደግሞ ጽናት ቡና አፍሊልኝ ይላታል እንትና ማለት ነው ይሄ ማን ነው ቅዱስ እሷም ደግሞ ለቅዱስ ቡና አምጥታ እጣን ጋታ ጨስለታለች ማለት ነው እጣኑ ላይ ጨምሮበት ነበር የሆነ ነገር ቅዱስ ማለት ነው ያው ሁሉንም ሊያጠፋ ተነስቷል መሰለኝ ቅዱስ ምንም ማታቀው ልጅ ነው። እንግዲህ እሱን አድርጎበት ተወጣ በኋላ ምሩም ደግሞ ታመመች ማለት ነው። እዛ ወድቃ ሲያያት ጽናትም ሄዳ ነበረ። ወድቃ ሲያያት ናሆም ሲመጣ ኪራ ኪራ እያለ ይጠራ ጀመር ማለት ነው። እርዱኝ ባካችሁ፣ ምሩ ወርቃለች። ይችላሉ። አምቡላንስ ይመጣል። አምቡላንስ ሐኪም ቤት ይዟት ይሄዳል ማለት ነው። ኪራና እንግዲህ ጽናትም አብረው እንደዚሁም ደግሞ ክብሩ ይሄ ማን ነው እና ደም ጠፋ ማለት ነው። ተመሳሳይ ደም ይፈለጋል ተባለ። ለእሷ ለምሩ ደም ጠፍቶ እንግዲህ ናሆም፣ እኔ እሰጣለሁ፣ ኪራም፣ እኔ እሰጣለሁ ይላል። የእናንተ ደም አንድ አይነት ላይሆን ይችላል። እና ምንም ማድረግ አይቻልም። እኛ የፈለግ ነው ደምን በብዙ ብር ነው መገዙትም ትላቸዋል ማለት ነው። የፈለገው ሁኖ ብቻ ጽና ምሩ እየተዳያንልኝ እንጂ እንደፈለግኩ አድርጋ አድርጋለ ይላል ማለት ነው ናሆም በዛም የተነሳ ውድ ቤተሰቦች እየተደባደቡ ምንም እያሉ ብዴም ማን እንደሚሰጣት እንግዲህ ቅዱስ ራሱ ነው። ቅዱስም ደግሞ ቁጭ ባለበት እያወሩ ነበር ማለት ነው። በዛ ላይ ምን አለመሰላችሁ ጽናት፣ እንደዚሁም ኪራ ሆነው ናሆም ክብሩ ሆነው ቁጭ ብለው ነበር ውጭ ላይ ማለት ነው። ያው እሱ ማን እንደዚህ እንዳርጋት ከዛ በኋላ ያስታውስ ያስታውስ ና ይሄ እንትና ማለት ነው። ቅዱስ አይ እኔ ነኝ እኮ እጣኑ ይላል ማለት ነው። ሽታ ሽቷት ነው እጣኑ ነው። አንድ ሰው ፈልጋለሁ ስትል ደግሞ ዶክተሪቱ፣ ኪራና ጽናት ነበሩ። እኔ ፈልጋለሁ፣ ሆን ፈልጋለሁ ይባባላሉ ማለት ነው። በዛ በዛ የተነሳ ውድ ቤተሰቦቼ አሁን ያሉበት ሁኔታ በጣም ከባድ ውስጥ ነው ማለት ነው ኪራ ጽናትን እንግዲህ እሱም ለጽናት ብሎ ብዙ ነገር እየሆነ ነው ማለት ነው። ይህን እንደዚህ ያደረገውም ደግሞ ኪራ ይመስለኛል። ውድ ቤተሰቦቼ፣ ኪራ በዚህ መልኩ እንደዚህ ከሆነ እስከ መቼ ነው እስከ መቼ ነው? ውድ ቤተሰብ ማለት ነው። እንደገና ደግሞ ማንሰሙ ናሆምም ደግሞ ግራ የተጋባ ነገር አለው ማለት ነው እና አሁን እንግዲህ ግራ የገባው ነገር ምንድን ነው? በጽናት መካከል ትልቅ ችግር ሶሪ፣ በምሩ መካከል ትልቅ ችግር ስለተፈጠረ ቅዱስን እንግዲህ እጣኑ ሲል እንዴ፣ እጣኑ ምን አንተ ነህ ምሩን ዬ እንደዚህ ያደረጋት ብሎ አንገቱን ጥምጥም ብሎ ይዘዋል ማለት ነው። ወዶች ዬ ይህን ያደርገውን ደግሞ ኪራ ነው። ይሄ ቅዱስ ነው ማለት ነው። ምሩን ያሳመማት ቅዱስ ነው። እነሱም ተናደው እንዴት እንደዚህ ታደርጋለህ? እንዴት ቢያንስ እንኳ ምንም ነገር ባታውቅም ብለና ምናምን ሄድና፣ እሱ ምሩ አንድ ነገር ብትሆን እመንኝ አለቅህም ይለዋል ኪራ ማለት ነው። ክብሩም ደግሞ እስኪ ታረጋጉ እና ደም ተፈለገ። ደም ማን እንደሚሰጣት ደግሞ ግራ ገባቸው ማለት ነው። ደም ማን ይስጣት ለዚች ራሱ ቅዱስ እንዲሰጣት ተደረገ ማለት ነው። ቅዱስ ደግሞ እንዴ፣ ክብሩ ይሄድና ያናግረዋል ደም ተብሏል። አንተነህ ደም የምሰጣት ይለዋል ማለት ነው። እንዴ ደም ከየት አምጥቼ እሰጣታለሁ ይላል ማለት ነው። ደማቸው አንድ አይነት ከሆነ አንተነህ የምሰጣት ይለዋል ማለት ነው። እሺ በቃ እንደዛ ከሆነ ጥሩ ቻንስ፣ እንደዛ ከሆነ በጣም እፈልጋለሁ ግን ሳ እንትን እንዳትልብኝ እያለ ይሄዳል ማለት ነው። እሱም አይ እኔም አልሰጥም ሲል አይ ለክብሩ ያለ ይህን ያህል ለ እንትን አዳያዝች ለምሩ የምታስብ የምትወዳት ከሆነ ዛሬ ይህን ካላደረግክላት እንደገድል ካተወቅ አንተ ጣኑ አልገደላትም አሁን አንተ ነው የገደል ካሰለ ሲህ ምንም ማድረግ አንችልም፣ የሚለዋል ማለት ነው። ክብሩም ደግሞ እንትን ከምት እሷን ቆፍጠን ብላ ያዛት። እሷን ሄጂና ይቅርታ ጠይቀ መድኃኒቱን ደም ተብሏል፣ እና ደሟን መልስላት አለበለዚያ ልትሞት ነው ልጅቷ። እሱም ደግሞ ብቻ ብቻውን እያጉመተመተ ወይኔ ምንድነ የሰራሁት ወይኔ የአንድ ሰው ሕይወት እኮ አጥፍቼ የነበር አንድ ሰው ምክንያት እያለ ማለት ነው። ለብቻ ይሄዳል ማለት ነው። ውድ ቤተሰቦች እየተበሰጫጨ ማለት ነው። ይሄም እንግዲህ ክብሩዬ እንደዚ ያደረገበት መንስኤ ምንድን ነው ማለት ነው። ለሱ ለናሆም ሲል ነው ማለት ነው። እና እሱም ደግሞ ይሄ እንትና ቅዱስ የሚባልሽ ግን ይቀናል መሰለኝ። እዛም ይቀናል፣ እዛም ይቀናል ብቻ ሁሉም ቦታ ላይ ቀናተኛ ይመስለኛል። እንደው ዝም ብዬ ሳየው ሁሉም ቦታ ላይ የሚቀናልሽ መሰለኝ ማለት ነው። በዛም በዛም የተነሳ እንግዲህ እነሱ ግራ ተጋብተዋል ማለት ነው። አንቺ ትብሽ፣ አንተ ልትባስ እየተባባሉ ኪራና ናሆም አንድ ላይ ፍቅራቸውን እየተጣጣሙ ይገኛሉ ማለት ነው ደስ በሚል እና ውዶች ይህን ይመስላል እንግዲህ ጽናቶች ማለት ነው። ኪራና ጽኑ ደግሞ አንድ ላይ በመሆናቸው በጣም ደስ ብሎናል። ብዙ ነገሮችን አስበናል። ብዙ ብዙ ነገሮችን አስበን ብዙ ብዙ ነገር እያ እንትን እያን እንገኛለን ማለት ነው ደስ በሚል ሁኔታ ኪራና ጽናት ደግሞ እንግዲህ ሰኑም ነበረች። ተሰባስበው ብቻ ሐኪም ቢክደው ምሩን ጠይቀዋታል ማለት ነው። ምሩ እየማሆን ያለችበት ሁኔታ በጣም አስቸጋሪ ላይ ነው ያለችው። ያው ተሽሏት ወደ ቤት ተመልሳለች። ናሁም በጣም ደስ ብሎታል ማለት ነው። ናሁን በጣም ጨንቆት ነበር ማለት ነው። ያለው እንትንነት በጣም ግራ ተጋብቶ ነበር ውድ ቤተሰቦቼ ማለት ነው። ምክንያቱ እንደዛ የሚያደርገው ነገር ምንድን ነው? የምሩ መታመን በጣም አጨናንቆት ነበር። ምንስ ግባ ብር ብዙ ምንም ያስፈልገው እያለ ነበረ። ግን አሁን ላይ ራሳቸውን ተቆጣጥረው ወደ ብዙ ነገሮችን እንት ብለዋል ማለት ነው። ደስ በሚል ሁኔታ ሁሉም ነገር ተስተካክሎ ሁሉም ነገር ለበጎ ነበረ። አስተካክለው አብረው ቀጥለው እየኖሩ ይገኛሉ ማለት ነው። ጉዶች ይ እንግዲህ ኪራ እናንተ ነው፣ በሚያስጠላ ሁኔታ ውድ ቤተሰቦች ማለት ነው። እንደዛ እያረጉ እንትን ይላሉ ማለት ነው። ውድ ቤተሰቦቼ ዘና ፈታ እያሉ ይገኛሉ ማለት ነው። ሁለቱ እንደዚሁም ደግሞ ክብሩ ከእንትና ፍቅር ሳይዘው አይቀርም። ከሰኑ ሰኑም ሳታፈቅሩ አይቀርም። በነገራችን ላይ የሆነ ሁኔታቸውን ሳየው አላማረኝም እና የሆነ ፍቅር አላቸው ብዬ እያሰብኩ ነው። ከሁለቱ የሆነ ፍቅር አላቸው ኪራና እንትና ኪራ አልኩኝ። ሰሉና ክብሮ ማለት ነው። ይህም ደግሞ እንትና ሁሉም ላይ ጥልቅ ጥልቅ ነው የሚለው ቅዱስ ማለት ነው። አላማረኝም። ምንም የአማረኝ ነገር የለም። እነ ጽናት ትዳርም ውስጥ ጥልቅ ይላል፣ እናሁም ትዳር ውስጥ ጥልቅ ይላል። አሁን ደግሞ በእንትና መጥቷል ማለት ነው። በሰኑን ሁሉም ላይ ነው። ኪራን ኪራምትን ጽናት እና ኪራን መሀልም እየገባ ነበር ይሄ ሰውዬ ይሄ ቅዱስ የሚባል ልጅ ምንም አልወደደውም። ለምን እንደሆነ አላቅም። ብቻ ግን እነሱ እነሱ መሀል እየገባ አስቸጋሪ ሆኗል ማለት ነው። እኛም ደግሞ በማየት ይኸው ቁጭ ብለን እያየን እየተመለከትናቸው ነው ማለት ነው። ቅዱስ መውጣት አለበት ውዶች፣ እና ምኑም አላማረኝም ማለት ነው። ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ይህን ይመስላል።